እንኳን እዛ አደለም እኔ ኢትዮጵያ እጅ አልተሸወድኩ። ኢትዮጵያ ገብቼ አልተሸወድኩ ገባ ያንን ያህል ነው ጥንቃቄ ማለት ነው። ኢትዮጵያ ገብቼ እንግዲህ ያረፍኩት ዋና ይጠሉሃል የተባልኩበት ይሌሌወቴ የኦሮሞቴ ይጠሉሃል የምባለው ቦታ ነው የገባው ምንም ሳሉን ፍቅር ሰጥተውኝ ሰላም ብለውኝ ምንም አይነት ፀብ እንደሌለ አሳይተው ተመለሱ። ባውንደሪን ጠብቃለ። አንተ አየ፣ ባውንደሪን ጠብቃለ። እዛ እኮ አው ገባ እውል እኔ አንድ የማይገባ ምንድን ታቃለ። አንደኛ ወርቋይተ ነው የዘመነ ቀኝ እጅ ነው። ዘመነ ወርቁን ካልከኝ ኔ ወርቁን ማልደራደርበት ወንድም ኖ፣ ኖ፣ ኖ። አይ ኬዙ እኮ ነው። ኬዙ የተገናኘ ነው። ያ ያ ኬዙ ሳይሆን የራሱ ድክመት ነው። አሁን ሞታ መጠየቅ ያለበት የፈለገ ነገር ቢሆን በራሱ ድክመት እኮስ ወድ ለመጣል እኮ ነው ሀሳቡን ልነግርህ ነው። አሁን እሱን ሲያጠምዱት ያጠመዱት በዛ በኩል ነው፣ በወርቁ በኩል ገብቷል። አሁን ለምትለው ነገር ኮምፕሊትሊ ለያ ለምን መሰለህ? አይ ሲወቅስ ነበር እኮ ከወርቁ ጋር ያሳልፉ በጣም ጥቂት ጊዜ ወርቁ አበሻ ያለበት ቦታ ከፍለው አይመጣ እንደ ቪዲዮ የተቀረጹት ጀርመን ውስጥ አበሻ ቤት አሉ። አይደለም፣ የምን አበሻ ቤት? ትግሬዎቹ። በፍጹም እና ኬት አገኘቸው? ሲያዩዋቸው ተከታትለው መውጣት የሶሻል ሚዲያ ሰው ነዋ። ሲያዩቸው ተከታትለው ገብተው እኮ ነው። የምን አበሻ ቤት? እስኪ ቆይ፣ አይደለም፣ የጸዳ ቤት እኮ ነው የገቡት አርቲስቱ ጋር ይገ አርቲስቱ ቤት ሄዶ የለ እንደ ጭፈራ ቤት ውስጥ የት ቦታ? ወርቁ ዱባይ። ኧረ የእኛውን ነው የምልህ፣ ሞጣ ሞጣ ትሄዳለህ? ሞጣ ነው የሚሄደው እኮ። ግን ሞጣን ዱባይ የወሰደው ማነው ብለህ ነው የምታስበው? ሞጣ ራሱ ነው የሄደው። እርግጠኛ ነው? አዎ፣ እኔ የሰማሁት እንደዛ አለ። አረ ፈጣሪ ምስክሬ፣ ራሱ ነው የሄደው። አይ ደህና። ሞጣ ፈታ ብሎ ስለማያውቅ ገብቷል። ብዙ ቦታ ላይ የሚሄድ ልጅ አይደለም። እንትን ጀርመን ያው ለሆነ ጉዳይ ሄደዋል፣ ሊነጋገሩ ሀሳብ ሊሰጠ ሄደዋል። አንድ ነው እኔ አንድ ላይ ነው አንድ ነው ትሪፖ አንድ ላይ ነው ነው አይደለም። የሆነው ምንድን ነው? አሁን እኔ እንዳልኩ አሁን ለምሳሌ መኩ የረጅም ጊዜ ወንድሜ ነው፣ ወደፊትም ወንድሜ ነው። ገባ ገብቶሃል አይደለ? አንተ ጋር የሚሰማኝ ስመ እንኳን ስመጣ እራሱ አትላንታ መጀመሪያ ገባ፣ የራሴን ሆቴልጂ ፕራይቬሲን ለማወቅ እንዲያውም ተቆጥተህኛል። እኔንም ዮኒ ቬጋ ስ ለዮኒ ቬጋ ስለው ገባ፣ ጓደኛ ኮንፈርት መሰማት አለበት። በስም ነው የምታውቀው የነበረው ስትተዋወቁ፣ ግን በቃ ፎቶኮፒ መኩ ማለት ነው ዮኒ ቬጋ ስ፣ ኖ ዲፍረንስ፣ አንድ አይነት እኔን እራሱን እረሱ እግዚአብሔር በሚያውቅ በጣም ኮመን ባክግራውንድ ያላቸው እኔ እንዲያውም ለመኩስል ፋኖ ሲሆን አልቀርም እያለ እያሳቀን ነበር። የሆነ ቤት ይላል ምናምን ምናምን ብዙ ነገር ብቻ ኮመን የሆነ ባክግራውንድ አላቸው። በቃ ሰው ቶሎ አይቀርቡም፣ አያስጠጉም፣ በራሳቸው ላይፍ የሚኖሩ ናቸው። አንድ አይነት ኮፒ ኮፒ ኮፒ ለካ የተግባባ ነው ወደዛ ይመስለኛል ከሁለቱም ጋር እና አንድ አይነት ናቸው እና አሁን በጣም ይደዋወላሉ፣ ይተያየቃሉ፣ ፋሚሊ ሆኑ። እኔ ራሱ ወደዚህ መጥቼ የሆነ ተመልሶ የመኩ ጋ ሄዷ እሱ ጋር ቆይቶ ነው። እንዲያውም ወደ ሀገር ቤት ሄደው ያን ያህል ተመቻችተው አልገባ የራሳቸው የሆነ ኮመን ባክግራውንድ አለ ልል የምፈልገው እኔ ስመጣ እራሱ መኩ ጋር መጀመሪያ የራሴን ነገር ከዛ በኋላ ጓደኝነት ምናምን ባላለ ይሄ ሳያደረገው ዳይሬክት ሄደ። ዳኛ አለልኝ፣ ወዳጅ ነው ተባለ። ይሲ ድክመቱን አየው አለ ከዛ ቸወርቻቻ አረቄ መጣ፣ የሚጠጣ መጣ ምናምን ያገኘ ሲባባል ተጫወቱ በቃ ለክፉ ቀን ተብሎ ቪዲዮ። እኔ እኮ እንዴት ትረሳለህ? አንዴ ያስቀየምከው ሰው መቼም ቢሆን ቋጥሮ እንደሚይዝብ ማወቅ አለብህ። ኖ ሱሰኛ ስትሆን የችግርም ቀማ የምትወድ ምናምን ከሆነ ጨዋታ ያጃጅልሃል። አንድ ሁለት በል ትባላለህ፣ በሞቴ ትባላለህ፣ ገደል ትገባል። መድኃኒት ሰጠሁት የሚባለው እውነት ነው ውሸት ነው? እንደ ዛፉን ከፍቶ ሆነ የሚያፈዛው ነገር ሞጣ እንደ ዛፉ ቦታ እንደዛ ሆነ፣ አይቼው አላውቅም። ዘርግፈውታል ሞጣን በሚደብር ሁኔታ፣ እኔ ደሜ የፈላው ለዛ ነው። እኔ ሞጣ ደጋፊ ሆኜ አላውቅም፣ ምን ሆኛለሁ። መብራም በምታቀው ሊጥ ግን እንደዛ ወንድ ልጅ ሲያደርጉ በተለይ ባመንከው ሰው እንደዛ ስትከዳ ስታይ ያማል። እንደ ወንድ ለእኔ ተብስ ከመጀመሪያው ማመን የለበትም። አሁን ጥምሴ ነው ሞጣን ተገኘ ተዝረከረክ ብዬ ጠዋ ማድረግ እችላለሁ፣ ግን ፎጓድ አየ። ባመንከው ሰው መማሪያ ነው። ሌላው አሁን ይማራል። እኔ ውጭ ላይ አትጠጡ፣ የራሳችሁ ሰዎች ካልሆኑ የራስ ስለ እንዲ እንዲ የፈለገ ነገር ቢሆን ሁሉ ጊዜ ሶሻል ሚዲያ ላይ በተዋወቅከው ሰው አምናት መጠጣት በጣም በጣም አደገኛል። በጣምይጠአይጠጣ ቢቀርስ። መጠጣ ስትፈልግ ሆቴል ግባ እና በርሜል ሙሉ ጠጣ፣ ማን ይከለክላል? በእውነት ነው የምትፈልገውን ያልጠጣ መጠጥ ቢያምር፣ ውጪ ላይ ግን ተዋረዳል። አያችሁ፣ ሞጣን የሰሩት የዋሕነቱን አየሁት። ሞጣ ብቻውንም መሄድ አልነበረበትም። አሁን በራሱ ከሆነ ሄደው

ነው ጠላቶች አሳልፈው ቢሰጡት ራሱ ይችሉ ነበረ ስንት ነገር ማድረግ ይችሉ ነበረ። እንደዛ እንደዛ ራሱን መጣል አልነበረበትም። ያው ሎኑ ጠባረጉበት። አንተ ሌላው ቢቀር ሸኖ ቤት ስትሄድ መጠጥን ጥለት ሄዳለህ። እንዲ የፈለገ ነገር ይሁን ቅምቀማ ቤት ስትሄድ መጠጥን ጥለት አቲንክ እሱ እንደፈን ያየው ይሄ ፖለቲካ ቁጭ ብሎ የሚያወራው መጥፎ ነገሮቹን እንደ ፈን ያያቸው መሰለኝ። ምን ሰው ይዝብኛል ብሎ ያስብ። እኔ አሁን አለ ብዙ ሰው የሚማረር በተለይ በተለይ ብሞት ብሞት ቁጭ ብዬ አልጠጣም እኔ እንደዚህ አለት ቦታ ብን ወጣ ካልኩኝ የራሴ ሰዎች ካሉ ነው እንጂ እዛ ጋር ስመጣ አልጠጣትም። ያቺ ነገር እንደዛው ጥያት ነው። ሞጣው አዶንቱ እና ትልቅ ትምህርት ነው ለሌሎቻችሁ በተለይ ፖለቲካ ለምትሰሩ እንዲሁም ሶሻል ሚዲያ ላይ በጣም ያዙ ይልቀቡኝ ለምትሉ ወንድምናቶቻችን ትምህርት ነው። ትምህርት እንግዲህ እኔ አስራ አምስት ዓመት አይታችሁኛል። ከዚህ በኋላ አሁን ትቻለሁ እኮ ማለት እኮ የባለፈው ላይ ያስቀመጥከው ጠባሳ ይኖራል ሰው አንዳንዴ ነው። አሁን ላለው ነው ጥንቃቄ ማለት ነው። ለማይረባ ነገር ፖለቲካ መስራቱ ጥቅም የለውም።